አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የአረበኛ ሚዲያ ቻነል ተከታታዮች፣ እንሻአላ የዛሬው ትምህርታችን የሚሆነው የክፍል ስልሳ ስምንት የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። እንሻላ እንደሚታወቀው የተማርን ያለነው ቃላት ምስረታ ነው ማለት ነው የአረበኛ የእጅ ጽሁፋችንን እና እንደዚሁም ደግሞ አነባበባችንን ማዳበር ይሆናል ማለት ነው። ቃላቶችን በተለያዩ ፊደላቶች በማገጣጠም በመመስረት ማለት ነው። እና ኢንሻላ ቀጥታ ወደ ትምህርታችን እንገባለን። ኢንሻላ እንደተለመደው አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንደዚሁም ደግሞ ላይክ እና ሸር ማድረጋችሁንም አትርሱ። ጀዛኩሙላሁ ኸይር። ጠይብ ምን እንላለን?

ኡ ኪለ ጦይብ፣ አሁን ፈተሃ ዶማ ከስራ እንዴት እንደማስቀምጥ በደንብ መከታተልና ማየት አለባችሁ ማለት ነው። ኪለ ኡ የምንለው እንዴት ነው? ፊደላቶችን ስናራባ አ ፈተሃ ሲሆን ኡ ኢ ይሆናል ማለት ነው። ኢ ስለዚህ እቺን ነው የምንወስድ ይወሰድ ነው ማለት ነው። ስለዚህ ምን እንላለን? ኡ እቺ ኡ ናት አ ኡ ከዛ ኡ ኪለ ሆነ ማለት ነው። ኡ ኪለ طيب በመቀጠል በ ሲደመር ኹ በ ኹ ሲደመር ለ በ ኹ ለ በ

እችን ነ የምንወስደው ማለት ነው። ስለዚህ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ከተቀጠለበት ይሆናል ማለት ነው። ስለዚህ እችን እንወስዳለን ማለት ነው። በ ለ አይደለ? እቺ በናት በ ዶ የምናስቀምጠው በኹ ለ። ስለዚህ በኹ ለ ብለን ስንጽፍ እንደዛ አድርገን እንጽፋለን ማለት ነው። በመቀጠል ቱ ሲደመሪ ቱሪ ሲደመር ከ ቱሪከ ቱሪከ ቱ ሪ ራ ከፊት ስለማይቀጠልበት ከን ብቻውን እንጽፋለን። ቱ ዶማ እንዴት እንደማስቀምጥ፣ ወ ቱሪ ከ ጠይብ፣ ቱሪ ከ እንደዛ አድርገን እጽፋለን። ጠይብ፣ ቱ ስንተኛ ፊደል ናት? ሁለተኛ ፊደል ማለት ነው አይደል? ቱ ተ እንላለን ተ፣ ቱ፣ ቲ አይደለን? ቲ። ስለዚህ ታ ከፊት ሲቀጠልበት እችን በጣም ማስረዘም የለብንም። እሺ ትንሽ ነው የምንለው ማለት ነው። ቱ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት። ቱ ስለዚህ የቷን ወስድ ያለ ነችን ብቻ ከፊት ብቻ ስለሆነ የሚቀጠልበት ማለት ነው። ስለዚህ ቱ ሪ ከ ቱ ሪ ከሆነ ማለት ነው ግጽ ነው። ስለዚህ አሁን ዶማ ከስራ ፈጣሃ እንዴት እንደማስቀምጥ ከቀኝ ወደ ግራ፣ ያው ዶማ ስናስቀምጥ እንዴት ነው እንደዚች ከስራ ከታች አደለ? እንዲህ ከቀኝ ወደ ግራ ፈታሃም እንደዚህ እናደርጋለን ማለት ነው። አሁን ምንድን ነው አንዳንዶቻችን እንደዚህ እናደርጋለን፣ ፈታሃና ከስራ ስናስቀምጥ ማለት ነው። ስለዚህ ዶማም እንዴት እንደማስቀምጥ፣ ከስራም እንዴት እንደማስቀምጥ፣ ፈታሃም እንዴት እንደማስቀምጥ በደንብ ማየትና መከታተል ይጠበቅባቸዋል ማለት ነው። ጦይ በመቀጠል ሰ ሲደመርቁ ሰቁ ሲደመር ለ ሰቁለ ሰ ቁ ለ እጅ ሰናት ቁ ንችናደረግና ዶማ ከዛ ሰቁ ለ ሰቁለ። ስለዚህ ቃፍ ስንተኛ ፊደል ናት ማለት ነው? ሁለተኛ ፊደል ማለት ነው። ቀ አይደለ ቀ ከዚያ ቁ ቂ እያለ ይቀጥላል ማለ ናል ቂ ስለዚህ ሰቁላ እችን ነው የምንወስደው ማለት ናው ቁ ስለዚህ ቁ ከፊት ሲቀጠልበት፣ ከሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት ይሆናል። ስለዚህ እችን ወሰር ማለት ነው። ከፊት ብቻ ስለሆነ የሚቀጠልበት። ስለዚህ ሰ አልና ቁ ለ አል ማለት ነው። ሰ ቁ ላ ይሆናል ማለት ነው። ጁዒጁዒለ አደለ ጁዒለ ጦይብ ዶማ ከስራ ፈትሃ አደለ እችን ደመቅ እናረጋታለን ስለዚህ ጁዒለ ጁ ስንተኛ ፊደል ነው ሁለተኛ ፊደል አደለን ን ድላለና ፈታ ሲሆን ጄ ነው የሚሆነው አይደል ዶማ ሲሆን ጁ ይሆናል ከስራ ሲሆን ጂ ይሆናል አይደል ጂ ስለዚህ እቺ ናት ማለት ነው አይደል ከዛ ዩ ከፊት ሲቀጠልበት በሁለቱም በኩል ሲቀጠልበት ያው ጁ ከኋላ ብቻ ሲቀጠልበት ስለዚህ የቷን ነው እዳለ ነችን ማለት ነው አይደል? ስለዚህ ያው እንዴት እናደርግና ዩ አይ ለ ዩ አይ ለ እንደምክና ረጋታለን። ዩ አይ ለ ሆነ ማለት ነው። ጠይብ በመቀጠል ሓ ሲደመርሱ ሓሱ ሲደመርነ ራሱነ ሃ ሃ ዝነ ሱነ ሱ ነ ሱነ ስለዚህ ሱ ሱነ ብለን ስንጽፍ ሊዛርገ ዝፋለ ሱ ሱ ሰ እንላለን። ሁለተኛ ፊደል ነው ሰ ሱ አይደለ ሱ ከዛ ሲ ጠይብ ስለዚህ እችን ነው የምንወስደው ማለት ነው። ማለት ሓ ሻ ሱ ነ ስንል፣ ስለዚህ ሱ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት፣ ስለዚህ የቱን እንወስዳለን ያለን እችን ማለት ነው። ሃ ሱ ነ እችን እንወስዳለን ማለት ነው። ስለዚህ እንዴት ይሆናል? ሓ ንልና ከዛ ሱ ከዛ ነ ሀ ሱ ነ ሆነ ማለት ነው። ይብ በመቀጠል ሁ ናቸው ማለት ነው። ዶማ ነው ሁ ሲደመሪ ሁሪ ሲደመርጀ ሁሪጀ ሁሪጀ

ያ ይመጣል ማለት ነው። ስለዚህ እችናትል ኩ ልጄ ስንል ሁ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት። ስለዚህ እችን ነው የምንወስደው ማለት ነው።

ስለዚህ ዱ ዳል ከፊታ ይቀጠልበት ማለት ነው። ከዛ ፊ ነ ዱ ፊ ነ። ስለዚህ ዱ ፊ ነ ብለን ስንጽፍ እንደዚህ አድርገን እንጽፋለን። ጠይብ ፊ እንዴት አድርገን ነው የምንጽፈው? ፊ ፈ ነው አይደል? አፎን ዳል ማለት ነው። ዱ ደ እንላለን አይደል? ደ ዱ ዲ የትንጎስደ ነው ይህን ማለት ነው። ስለዚህ ቃላት መጀመሪያ ላይ ነው ያለው፣ ከፊት አይቀጠልበትም። ከኋላም ደግሞ ፊደል የለም አይደል? ስለዚህ ብቻውን ጻፍ ነው ማለት ነው። አፎን ይህን ማለት ነው። ዱ ፊነለ ማለት ነው። ይሄን ወሰር ማለት ነው። ዱ ደ ዱ ዲ እቺ ወሰርና ዱ ፊነ አለ ማለት ነው። ዱ ዱ ፊ ነ ዱ ፊነ። ስለዚህ እች ነው ሁለተኛዋን ወሰር ነው ማለት ነው። ከዚህ ከኋላ ፊደል የለም ከፊት ደግሞ አይቀጠልበትም አይደለ። ስለዚህ ብቻውን ጻፍ ነው ዱፊነ ሆነ ማለት ነው።

ቡ ስንተኛ ፊደል ነው? ሁለተኛ ፊደል በ ቡ ስንል ማለት ነው አይደል? በ ከዚያ፣ ዘ ቡ ለ ዘ ቡ ለ ቡ ከዚያ ለ ዘቡለ ሆናል። ይሄ ሁለተኛ ፊደል ማለት ነው በ ከፊት ሲቀጠልበት ቡ ከፊት ሲቀጠልበት ማለት ነው ቡ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠልበት

ሩ ስንል ማለት ነው። ረ ረ ሩ እሪ ይሆናል። ስለዚህ እች ወሰድን ማለት ነው። ስለዚህ ቃላት መጀመሪያ ላይ ነው የመጣው፣ ከኋላው ፊደል የለም፣ ከፊት ደግሞ አይቀጠልበትም። ስለዚህ ብቻውን ጻፍ ነው ማለት ነው። ለማንኛውም እረ እሩ ሪ ሁለተኛው ፊደል ማለት ነው። ዶማ ሲሆን ሩ ብለን የምናነበው ሩፊ ሆነ ማለት ነው ነው

ዘ ጂ ለ ዘ ሲደመር ጂ ዘጂ፣ ሲደመር ለ ዘጂ ለ ዘጂ ለ ይሆናል ማለት ነው። ይሄ የምናውቀው ነው። እንሻላህ አዲስ ነገር ሲኖር አስብጠችኋል። በመቀጠል ሱ ሲደመር ሊ

ሰሱ እችን ወስደን ማለት ነው። እዚች ጋር ሓ ሱ ነ ስንል ሓ ሱ ነ፣ ስለዚህ የትኛዋን እንወስድ ያለን ሱ ሊ ባለ ማለት እችን ነው የምንወስደው። እሺ እችን እንወስድና ምን እንላለን? ሰ ሱ ሲ ነው አይደለ? ሱ ናት ከፊት ብቻ ሲቀጠልበት ማለት ነው።

ሼ ኑ አ ሼ ኑ አ እንደመቅ እናደርጋታለን። ጠይብ ኑን ስናይ ነ ኑ ይሆናል። ነ ኑ ኒ ስለዚህ የቷኝ ነው የቷን ነው የምንወስደው፣ እችን ማለት ነው አይደል? ከፊት ሲቀጠልበት ኑ፣ በሁለቱም በኩል ሲቀጠልበት ኑ፣ ከኋላ ብቻ ሲቀጠልበት ኑ። ስለዚህ የትኛው ነው ሸኑ አለ ማለት እችን እንወስዳለን ማለት ነው፣ በሁለቱም በኩል የሚቀጠልበት ማለት ነው። ስለዚህ ምን ይሆናል ሸ ኑ ሆነ ማለት ነው። ሼ ኑ አ ይመስላል ማለት ነው። በመቀጠል የመጨረሻው ሱ ሲደመር ቢ ሱ ቢ ሲደመር ሱ ቢራ

ሲ ስለዚህ ሶ ከፊት ሲቀጠልበት አፎን ሱ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት አለ። ከዚያ ከኋላ ብቻ ሲቀጠልበት ደግሞ እንደዚህ ሆና ሱ። ስለዚህ የትኛውን ወሰድ? ይሄንን ወሰድን ማለት። ከዚያ ምናል ሱ ቢረ ሱቢረ ሆነ ማለት ነው። ጦይበ እና ይህን ይመስላል የዛሬው ትምህርታችን ማለት ነው። ኢንሻአላህ እንደተለመደው ንባቡን በቀጣይ ቪዲዮ አነብላችኋለሁ። ኢንሻአላህ ትምህርቱ የተመቻችሁ ወይንም የወደዳችሁት ብቻ ላይክ አድርጉ ማለት ነው። ኢንሻአላህ እንደዚሁም ደግሞ በኮሜንት ትምህርቱ እንደተመቻችሁ እንደወደዳችሁት በኮሚንትም ምልክት ስጡኝ ማለት ነው። እንሻላ ትምህርቱ እየተመቻችሁ አልመሰለኝም ማለት ነው። ምክንያቱም እይታም የለውም ሰብስክራይብም የለውም ማለት ነው። ስለዚህ ምን ያህል ትምህርቱ እንደተመቻችሁና እንደወደዳችሁት በላይክና እንደዚሁም በኮሚንት ብታሳውቁኝ በጣም ደስ ይለኛል ማለት ነው። እንሻላ ጀዛኩም ላሁ ከይር ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።